ከማህደር ጋይ ፍቅር ግንኙነት ከጀመረን ሶስት አመት አለፈን። በተገናኘን ቁጥር ግማሹን ሰዓት የምናጠፈው ድንግልናሽን ስጭኝ፣ አልሰጥህም በሚል ልትርክ ነው። ቆይ ግን አንቺ ምንም ስሜት የለሽም እንዴ? በዚህ ሶስት ዓመት ውስጥ እኮ እንኳ ሌላ ነገር ልናደርግ ቀርቶ አንድ ቀን እንኳን ከንፈርሽን ስሜሽ አላውቅም። አሁን አሁንማ እቴ ይመስልሽ ነው። እኔ ማህደር ለአንተ እንደእናትም እንደ ህትም እንደሚስትም ነው መሆን ምፈልገው አለችኝ። እስካሁን እንደእናትና እንደህት በሚገባው ነሽልኛል። አሁን ደግሞ እንደሚስት ሁኝልኝ፣ እስቲ ድንግልናሽን ስጭኝ። ቀለል አርጋ፣ እሺ ይሰጥሃለሁ አለችኝና አጠገቧ የተቀመጠውን ዋንስታ ጎንጨት አለች። የሰማሁትን ነገር ማመን ተሳነኝ። ሦስት ዓመት ሙሉ ስትነፍገኝ የኖረችውን ነገር እንዴት ዛሬ ሦስት ደቂቃ ባልሞላ ክርክር እሺ አለችኝ? ምናልባት ጆሬ አዛብቶ ሰምቶ ከሆነ ብዬ ለማረጋገጥ ደግሜ ጠየቅኳት። እሺ እሰጥሃለሁ ነው ያልሽኝ ወይስ ጆሬ ነው ያ እሰጥሃለሁ ጊዜ መስጠት አልፈለግኩም። ሐሳቧን ሳትቀይር ቶሎ ይዣት ልሄዳልኩና ከተቀመጥኩበት ተነስቼ አጀሬው እዚሁ መነሳት ሳይጀምር በይ ቶሎ ተነሽ። እዚህ አካባቢ ቆንጆ ሩም ያለው ሆቴል አለ እንሄድ እንዴ! ጭራሽ ጥሩ ሩም ያለው ሆቴልም ታውቃለህ? እንዴት ነው ቆይሱ ልታውቅ የቻልከው ነው ወይስ ከዚህ በፊት ከሌላ ሴት ጋር መተህ ታውቃለህ? ይሄ ውይይት ከድንግልና ርክክቡ በኋላ ቢሆን አይሻልም? በያሁን ተነሽ። ለማንኛውም ምን ያልሰጥህም አላልኩም፣ ግን ከጋብቻ በኋላ አለችኝ። እዛው መንጋጋውን አውልቃት አውልቃት አለኝ። ለቦቅስ በጨበትኩት እጄ መዳፌን እየመታው በተቀመጠችበት ትቻት ሄዱ። የቤቴ በር ላይ ቁጭ ብዬ ከጓደኛዬ ጋር በስልክ እያወራሁ ነው። አንተ ግን እኮ የማህደርን ድንግልና በመለመን ያጠፋውን ጊዜ ድንግል መሬት አርሰ ጤፍ ወይ የሚሆነ ነገር ብትዘራ እስካሁን ሀብታም ነበር ምትወረው በአክ ለእኔ ጊዜ መሬቱም ይታረስ አይመስለኝም። ድንግል ያውጣለ ብሎ የረገመኝ ሰው ሳይኖር አይቀርም። ግን አሁን አሁን ማህደርን መጠራጠር ጀምሬያለሁ። እንዴት ማለት? ድንግል እየመሰለችኝ አይደለም። ያው አንዴ ድንግል ነኝ ብላ ስለተዋወቀችኝ ድንግል አለመሆኗን ካወቅኩ እንለያይ መላት መስሏት ቢሆንስ ሁሉ መከራ ምታበለኝ። እና ታዲያ እሱ መወቅ እኮ ቀላለሁ እንዴ? እንዴት አንድ ቀን መንገድ ላይ የሄዳችሁ በቀላስ መስለው ወገቧ አንካት ከጮች ወይም ከዘለለች ድንግል ናት፣ ዝም ካለች ግን ያው ተበልቷል ማለት ነው አለኝ። ጓደኛ ያሉ የተባሉ የማዕፀን ስፔሻሊስት ሐኪም ልጅ በመሆኑ ሐኪም ቤት ወስዳስ መርምራት ይለኛል ብዬ ስጠብቅ እንደዚህ አይነት ባህላዊ ትንታኔ በመስጠቱ ብገረምም ያለኝን ነገር ለማረጋገጥ ጊዜ ሳላጠፋ ከቤት ወጥቶና በእያንዳመድ ልዩነት ዘጠኝ ልጅ ወለደችውን የሰፈራችንን ሴትዮ ወገብ በቀልዳስ መስዬ ነካረኩት። ሴትዮዋ ከምድር ተነስታ እንደንቦሳ ወደ ሰማይ ዘለለች። እኔም የጓደኛዬ ባህላዊ ትንታኔ ሐሰት መሆኑን እዛው አረጋግጡ። እኔ ቤት ፊልምኒ ብዬ ጠርቻት፣ እግራችን ላይ ፎጣ ጣል አድርገን ቺፕስ እየበላን ፊልም እየመረጥን ነው። ሲኒማ ቤት አልሄድም ስላልሽኝ እኮ ነው ቤት የጠራሁሽ እንጂ ሲኒማ ገብተን ብናይ ደስ ይለኝ ነበር። ከተጋባም በኋላ እንሄዳለን አለችኝ። ቤርጎ ቤት ሳይሆን ሲኒማ ቤት እኮ ነው ያልኩሽ፣ ከጋብቻ ጋር ምን አገናኘው? ሲኒማ ቤት እኮ ያው ቤርጎ ቤት በለው። ፊልሙን አይቶ ከሚወጣው ሰው በላይ ዓለሙን አይቶ የሚወጣው ሰው ይበልጣል። በር ላይ ሲወጡ ጠብቀ ስለ ፊልሙ ታሪክ በጠይቃቸው አንድ የሚነግር ሰው አታገኝም። ከዚህ በላይ ማብራሪያ ሳጨምርብኝ ፈጠን ብዬ ስሜት ውስጥ ያስገባታል ብዬ የተማመንኩበትን ፊልም ከፈቱ። ድንገት አክተሩ ልጅቱን ወደ ራሱ ስቦ የመጠመጣት ጀምር። አይኮርመው አልሁና በልቤ ቀስ ብዬ ማህደርን በጎናዩዋት፣ በፍጥነት ሪሞቱን መንጭቃኝ ፊልሙን አቆመችውና፣ እነዚህ ሰዎች ግን ተጋብተዋል ነው ወይ ዝም ብለው ነው የሚዘሙቱት? ጭራሽ ከኛ አልፍሽ፣ ፊልም አክተርን መቆጣጠር አማርሽ። አናደደችም በጣም ለማንኛውም፣ ከጋብቻ በፊት እንደዚህ አይነት ነገር ማየት አልፈልግም ብላ ቲቪውን አጠፋችው። ሊሟሟቅ እያኮበኮበ የነበረው ስሜቴ ከቲቪው ጋር አብሮ ጠፋ። ቆይ ማድረጉ ይቅርሺ፣ ማየቱ ምን ችግር አለው? ማድረግ ግን ሳልፈልግ ሌላ ሴት ጋር እንዲዲ የገፋፋሽ ነው ታውቂያለሽ አይደል? ደግሞ ቅዱስ መጽሐፉ ሳይቀር አትከላከሉ ተሰጣጡ ነው የሚለው። ጥቅሶችን ለራስ የፍትወት ስሜት እያመቻቸ ያለ ቦታችሁ አትጥቀስ። ለማንኛውም፣ ምድር ነገር ትጠፋለች ቢባል እንኳን ካልተጋባን ምንም የምናደረገው ነገር የለም። እርግጠኛለሽ ከተጋባን በኋላ ራሱ ትሰጭኛለሽ? እጇን ጉንጬ ላይ ጣል አድርጋ እየደባበሰችኝ፣ ከዛ በኋላማ ምንም የኔ የምለው ነገር የለም፣ ሁሉም ያንተ ነው ጌታ። እኔ ምንም ድግስ፣ ግርግር ምናምን አልፈልግም። በቃ ሽማግሌ ልከህ ከቤት እንድትወስደኝና ሰማኒያችንን እንድንፈራርም ብቻ ነው የምፈልገው። በተረፈ በቪሎና በሱፍ ቆንጆ ቆንጆ ፎቶች ከተነሳን በቂ ነው አለችኝ። እኔ እኮ ሰርግ የምትፈልጊ መስሎኝ ነው በምን አባቴ ደግሳለሁ ብዬ እስካሁን ቆይቼ። እንደዛ ከሆነማ በቃ ፎቶም፣ ሜካፕም ሱፍና ቪሎ ክራይም አንድ ላይ የምናገኝበት ቦታ አለ። ሰሞኑን እዛ እንሄዳለን። ከዛ ሽማግሌ ልክና ሰማኒያችንን እንፈራርማለን። እሺ አለችኝ በጉጉት ተጠብቀ የነበረው ቀን ደረሰ አልኩና በልቤ ግንባሯን ሳምኳት ቴሌግራም ላይ አገኛቸው የባህል መድኃኒት ጠቢብ ጋር ጎራ ብያለው ግራና ቀኝ ጆሮአቸው ላይ ተሰኩት ጤና አዳምና አዳማ ከሴ አስፋልት ዳርና ዳር የበቀሉ ችግኞች ይመስላሉ ሰላም አሉ ብዬ እጄን ዘረጋውላቸው። እንዴት ዋልክ በለው። እጄን ሳቱትና አየሩን ጨበጡት። አይናቸውን ሳይ ጤነኛ ነው። አየር መጨበጥ የጠበባቸው አንዱ ክፍል ይሆን እንዴ ብዬ ትንሽ ተወዛገብኩ። አትቁም ቁጭ በል ቁጭ በል አሉኝና ቁጭ አልኩ። የዕድሜ ጉዳይ ትንሽ አይኔን አደከመውና ሰው ራሱ በስርዓት መጨበጥ አቃተኝኩ። አይ ጊዜ በለው። ጆሮአቸው ላይ ሰኩትን ደማከሴ አፍንጫቸው እስከተው አንድ ሁለት ጊዜ ካስነጠሱ በኋላ ምልርዳ ታዲያ አሉኝ። እኔ እንኳን ስሜት ቀስቃሽ እጽ ካሉት ብዬ ነበር አመጣጤ ለአንተ ነው ለልጅቱ እረ ለሷ ነው የእኔ እንዲሁም በተፈጥሮ የተቀሰቀሰ ነው ተጨማሪ ከወሰድኩበት ኦቨርዶዝ ነው የሚሆነው ምን ነው ታዲያ እሷ አልጋ ላይ ደክማብ ነው ነገርየውን እየሆን ስንጀምረው እኮ ነው ትድከም ትበርታም አውቀው እስከው ምንም ያደረግነው ነገር የለም ድንግል ናት አሁን ግን ድንግልናዋ ልሰጠኝ ዳርዳር እያለች ስለሆነ ሀሳቧን እንዳትቀየር ብዬ ነው እርሷ ጋር ከተደረደሩት ብዙ አይነት መፋቂያዎች መሃል አንዱ መፋቂያ ነሱና፣ ለግንኙነት ዝግጁ ሆናችኋል አልጋ ላይ ስትሰቀሉ ይቺ መፋቂያ ስጣት። በአንዴ ነው ሞተራ ተረክ የሚለው አንዴ ከፋቀችበት ሁሌ መደጋገም አያስፈልጋትም። ለሁልጊዜም የሚሰራ ፍቱን እጽ ነው አሉኝ። መፋቂያውን እንዲያስኩ ፈገጋሉ። ከተማ ውስጥ አለ የተባለ ፎቶ ስቱዲዮ ውስጥ ነን። እሷም የካፓውን ተቆነጃጅታ እስክትጨርስ እኔም ጸጉሬን የተስተካከልኩ ነው። ሁለታችንም ተቆነጃጅተን ጨረስንና እኔም መኳንንት የሚያስመስል ሱፍ፣ እሷም ሌሊት የሚያስመስላት ቬሎ ከዛው ተከራይተን የሚያማምሩ የሰርግ ፎቶዎች በሚያምር ስቱዲዮ ውስጥ ተነሳል። የሰርጋችን ቀን ምሽት እኔ በቦዲና በቱታ እሷ ደግሞ በሰስ ፒጃማ ሆና አልጋ ላይ ተቃቅፈን ተኝተናል። ወደ ከንፈሯ በቀስታ የተጠጋው እችን ቀን እንዴት በጉጉስ ጠብቃት እንደነበር ታውቂያለሽ አይደል? አልኳት። ተሽኮረመመች። ከንፈሯን በስሱ ሳምኳትና እሽንት ቤት ደርሽ ብያት በያት ከአልጋው ላይ የባህል ሐኪሙ የሰጡኝን መፋቂያ ከኪሴ አወጣውና፣ ቅድም እኮ የሚያምር መፋቂያ ሳይ ዝም ብዬ ሁለት ገዛው። ጥርስሽን ፋቅ ፋቅ እያደረግሽ ጠብቅኝ ብዬ ወረወርሁላት። እኔም እንዳትጠራጠር ብዬ ሽማግሌው ከሰጡኝ መፋቂያ ጋር የሚመሳሰል ከአዟሪ በገዛት መፋቂያ ጥርስን እየፋቅ ወደ ውጭ ወጣው። ከውጭ ተመለስኩና አልጋው ላይ ወጣው። በውስጤ ምን አይነት ዓለም ታሳየኝ ይሆን እያልኩ በደስታ ተውጬ እጄን ትከሻዋ ላይ ጣላረኩ በፍጥነት መንጭቃ አስለቀቀችኝ። እንዴ ምን ሆንሽ? ምንም አልሆንኩም እኮ ጠጋቢያ ታዲያ ወደ እኔ ለምንድን ነው መሸሽኝ ብዬ ወደ እሷ ተጠጋው ይበልጥ ወደ ጎን አፈገፈገችና ግድግዳው ላይ ተለጠፈች። እንዲህ አሁን ሰላም አልነበርሽ እንዴ? ቆይ በአምስት ደቂቃ ምን ተፈጠረ? ምንም አልተፈጠረም። በእሻው ልብስ የሸላው ልቂና ወደ ውስጥ እንግባ በያቴት ክር መፍታት ጀመርኩ። ምንም ማድረግ አልፈልግም እኔ አለችኝ። እንዴ ማለት በቃ ምንም ማድረግ አልፈልግም እንዴ? ከተጋባንም በኋላ ደግሞ እንደ ድሮ ልታስልመኝ ነው እንዴ? በይ አውልቂ። አላውልቅም። አውልቂ። እምቢ። የተከራከረን እያለ ድንገ ስልክ የጠራ። የባህል ሐኪሙ ነበር የደወሉት። አነሳውትና ሄለው። እንደው ይቅርበለኝ፣ ይቅርበለኝ፣ ልጅ ይቅርበለኝ እያሉ ልመና ውስጥ ገቡ። እንዴ ምን አጥፍተው ነው ይቅርበለኝ የሚሉት? ግራ ገባኝ። ትናንት እኮ አይኔን ትንሽ ግር ብሎኝ ስሜት የሚቀሰቅሰውን መፋቂ አሰጥሃለሁ ብዬ ስሜት የሚያጠፋውን የሰጠው። እንደው ይሄ አይኔ ምን እንደሚሻለኝ አይ ምን ልጅቱ መፋቂያውን ተጠቀመችበት? እንዴ ሄለው ሄለው ምንም መልስ አልሰጧቸውም። አልጋ ልብሱን ገለጥኩትና ውስጥ ገብቼ ጥቅልል ብዬ ተኛው። እየተኘው አንዴ ከፋቀችበት ሁሌ መደጋገም ያስፈልጋትም ለሁል ለሁልጊዜም የሚሰራ ፍቱ ንጽ ነው ያሉኝ ትዛለኝና ክፉኛ ተክስ